ኮይሻ ላይ ያየሁትን ለመናገር ነው የምፈልግ። ኮይሻ ለአራተኛ ጊዜ ይመስለኛል አሁን የመጣሁት። መጀመሪያ ሲጀመር በአጋጣሚ መጠን ስለነበረ የዚያኔ ክቡር ጠቅላይ ሚኒስትሩ ሲጎበኙት ምንም የተጀመረ ነገር አልነበረም። ገና መሬት ላይ ኤክስካቬሽን ስራ ላይ የነበረ ነው። ከዚያ በኋላም ሁለት ሶስት ጊዜ ስንመጣ በፍጥነት ስራው እየተከናወነ እንደነበረ ነው ያየነው፣ እና ዛሬ ደግሞ ያየነው በጣም የሚገርም ስራ ነው። እንግዲህ ኮይሻ እንደ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን በጣም አስገራሚ የሆነ ለቱሪዝም መስህብ የሚሆኑ ስራዎች እንዳሉት ሲጠናቀቅ ያየንበት አለ። ስራው በጣም በፍጥነት ሄዷል። በዚህ ከቀጠለ እንግዲህ አንድ ሺ ስምንት መቶ ሜጋዋት ማመንጨት በጣም ትልቅ ነው። ከዚያም በላይ ሌሎች ሎጆች እና ሌሎችን ለመገንባት የሚያስችሉ በአቅራቢያው ያሉ ተራራዎች አሉ። አጠቃላይ የስራው ሞራል፣ የስራው ፍጥነት በጣም ከምገምተው በላይ ሆኖ ነው ያገኘውት። አካባቢው እንደምናየው ኮይሻ ለየት ያሉ በርካታ ተራሮች ያሉበት አካባቢ ነው። ትልቁ የኦሞ ወንዝ የሚፈስበት ነው። እንግዲህ ያለንን ጸጋ መጠቀም አንዱ ትልቅ ነገር ያየንበት ስለሆነ ነው ኮይሻ እና ትልቅ ስራ የተሰራበት ነው። በተለይ ከለውጥ ዘመን በኋላ እንደ ሕዳሴ ግድብ አንዱ የለውጡ መንግስት የታደገው ነገር ቢኖር የኮይሻን ፕሮጀክት ነው ብዬ መናገር እችላለሁ። ኮይሻ አሁን ኦልሞስት በጣም ጥሩ ደረጃ ላይ የሚባል ፕሮጀክት ነው እና በዚህ አጋጣሚ እንዲያው እዚህ ስራ ላይ ለሚሳተፉ አካላት ምስጋና ማቅረብ እፈልጋለሁ፣ ለክቡር ጠቅላይ ሚኒስትራችንም ለሰጡት አመራር። ከዚያ በተጨማሪ ደግሞ እንዲው ኮይሻ በመጣሁበት ጊዜ እንዳሁኑ የተለየ የአየር ንብረት አጋጥሞኝ አያውቅምና ዛሬ ሙሉ ቀን በጣም የተሻለ የአየር ንብረት የነበረበት ሰዓትን ነውና ይሄንን ለመናገር ነው። እንደው ጨበራ ጩርጩራ ፓርክ ትናንትና ሄደን ነበር። አብዛኛው የካቢኔ አባላት ዞረን ባየነው ነገር በጣም ደስተኞች ነበር። በእግራችንም የሄድንባቸው አሉ እና መጎብኘት ያለበት መታየት ያለበት አካባቢ ነው። የራሱ ልዩ የሆነ ጸጋ ያለው ነው። ዝሆን፣ ጎሽ እና ሌሎችም ያሉበት አካባቢ ነው። በውስጡ ስንነዳበት በጣም ግሪን ነው፣ በጣም ለም ነው። አንዳንድ ጉብኝት ላይ የነበሩ የሀገር ውስጥ ቱሪስቶችንም አግኝተናል በአጋጣሚ እነዚህን አጠናክሮ መቀጠል እንግዲህ ይሄ የተሳሰረ ነገር ነው ኮይሻ አለ ሀላላ ኬላ አለ ጨበራ ጩርጩራ አለ እነዚህ አካባቢዎች በሙሉ ከአጠቃላይ ከሀይል ማመንጫው ከኮይሻ ፕሮጀክት ጋር ተሳስረው ቱሪዝሙን ማሳደግ የሚችሉ ጸጋዎች ናቸውና የለውጡ መንግስት እና ፓርቲያችን ብልጽግና ምን ያህል ባሉን ሀብቶች እየተጠቀመ እንደሆነ ያየውበት ነው እና በዚህ አጋጣሚ እዚህ ስራ ላይ የተሳተፉ ሁሉ ማመስገን እፈልጋለሁ። አመሰግናለሁ።